ሰላም አሌይኩም ወረሃመቱላሂ ወበረከቱ። ሀቢብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ትልቅ አልሐምዱሊላህ ሁሉ ሰላም ነው። ኢንሻአላህ ዛሬም እንደተለመደው ተለመደው ቅድሚያ ለአቂዳ ክፍል አስራ ሁለት የሰለፎች አቂዳ እንዴት አለ ነበር የሚል ጥያቄ ታውደው ላይ የወጣችሁት የተወሰኑ ሽመትቻላ ኢንሻአላህ አዲስ የሆናችሁ ሰብስክራይብ ላይክ አርጎ ነበር የሚሆናችሁ ላይክ ሼር አርጎ ኢንሻአላህ ትእዛዝ እውነት ወይም ሀሰት በሉ ይላል ጥያቄ አንድ አንድ ሰው አቂዳ ሲያጓድል ለአቂዳው ግዴለሽ ሲሆን መጀመሪያው አዴጋው በህይወቱ ያጋጥመዋል የተጣበበ ህይወት ማለት ነው ይላል እውነት ማለት ነው ሻላ ጥያቄ ሁለት አላህ ስብሀን ወተአላ ጦሀ አንንቀጽ

የተጠጋረረ እንደ ማለት ነው። ተመክሬ ያ ማለት ቁርአን ያ ማለት ትክክለኛዋ አቂዳ የፈነገጠ ለራሱ አለው። የተጣበበ ኑር አለው። ምን ምንም አረካት እርካታ የሌለው ለራሱ አለው።

እንቀስቅ ሰው አለን አላህ አለ አላህ እውነት ማለት ነው። አንዳንዴ ጽሁፍ ይሳሳታል። ተወዳሲ ጽሁፎ ማለት ነው። ሙሽ በጽሁፍ ኔ በድምጥ ነው። በነገራችን ላይ ይህን የሚቀርብልን ማለት ነው ትንሽ ይሳሳታል። አስተካክሎት እናስተካክለው ማለት ነው እንሻአላ። ጥያቄ አራት ቁርአን ሁላችንንም የሚጠራን ወደ ትክክለኛው አምልኮት ነው። አላህ አላህ ደግሞ ምድረ ያመጠሰን ምድረ ያመጠሰን ለኢባዳ ነው ይላል። እውነት ማለት ነው። ጥያቄ አምስት ሁለተኛው ትክክለኛ አቂዳ አለመያዝ አቂዳን መሳት አቂዳን ማጓዴል የማመጣው ትልቁ የሚያመጣው ትልቁ አደጋ ከኔ በላይ ሰው የለም የሚል ስሜት በሰዎች መካከል በሰዎች መካከል ይፈጠራል ማለት ነው፣ ይላል እውነት ማለት ነው። ጥያቄ ስድስት ሶስተኛው ማንም እንደፈለገ ይጣ ማንም እንደፈለገ ይጫወታል በወንጀል፣ በዝሙት፣ በአስካሪ መጠጥ፣ በቁማሩ በቁማሩ በተለይ ሀራም ላይ የሚገባው አቂዳ ስለሌለው ነው ይላል። እውነት ማለት ነው። ጥያቄ ሰባት ባረተኛ ባረተኛነት ባረተኛነት ሰውየው አቂዳ ባረተኛነት ሰውየው አቂዳ ባለተማረ ቁጥር ባለተማረ ቁጥር እያደረ እየተበላሸ እያደረ እየተበላሸ እየወደመ ወንጀል ላይ እየወደቀ ይሄዳል። እውነት ማለት ነው ጥያቄ ስምንት እያንዳንዱ እያንዳንዱ እያን ግለሰብ እያንዳንዱ ግለሰብ አቂዳ ባለ መማሩ ከነ ጥቅም ውጭ ከሆነ የዛ ግለሰብ ድምረት ድምር ውጤት ድምር ውጤት እንደ ማለት ነው። ጽሁፍ ይሳሳታል፣ እንሻላ አፏን ተሳስቷል ብዙ ቦታ ላይ ድምር ውጤት እንዲያለ ማህበረሰብ ከጥቅም ውጭ ይሆናል ማለት ነው ይላል። እውነት ማለት ነው እና ጽሁፍ አንዳንድ ቦታ ላይ ይሳሳታል። ያው እንደነገርኳቸው አስተካክሎት፣ እንሻላ። ጥያቄ ዘጠኛ አላህ ቃል

ትክክለኛ አቂዳ አለመያዝ ለሌላው አደጋ። አብዛኛው ሰው ራሱን ያጠፋል። በስልምና ራስን ማጥፋት ክልክል፣ ሀራም ነው ይላል። እውነት ማለት ነው። እና ያው ሁሉም እውነት ነው። በነገራችን ላይ ያው ታውዶ ላይ የወጣጡ አሉ የተወሰኑ የተወሰኑ መረጃዎች እውነት እውነት የሆኑ ማለት ነው። እና ይኸው እንሻላ ይታያል። ጥያቄ አስር ጥያቄ ዘጠኝ ይታያል። አንብቡ። የሚስተካከለውን ጽሑፍ ላይ ትንሽ ስህተት ምናምን አለው። ትንሽ አስተካክሉ እናንተ ምናስተካክል እንማር እላችኋለ ወዶቼ። እኔም የው አዲስ ተማሪ ነኝ። እንደዚህ ደግመን ብናጠናው አሪፍ ነው ማለት ነው። አሁን እኔ ተፈትኜ ጥያቄ ሰርቼ ነው። አሁን ሁለተኛ እያነበብኩት ነው፣ ግን አውቶ አውዲዮ ጋር ስለሆነ ትንሽ ልዩነት አለው። መልሰንም ብናነባው ቆንጆ ነው ምክንያቱም የሆነ ደረቅ ጥያቄ ሲመጣብን ያንን ለማስታወስ እንሞክራለን ማለት ነው ቸኋላ እንደዚህ ይታያል ጥያቄ አስር ጥያቄ ዘጠኝ ጥያቄ ስምንት ጥያቄ ሰባት ጥያቄ ስድስት ጥያቄ አምስት ጥያቄ አራት ጥያቄ ሶስት ጥያቄ ሁለት ጥያቄ ሁለት ትንሽ የተሳሳተ አለው። ጽሁፉን በዛ ያለ ስለሆነ አስተካክሉት እንሻላ። አሁንም ራስ የሚያስተካከልኩ ነው ማለት ነው። እና ወዶች አይዞን፣ እንማር እንጠክር፣ እንሻላ ወደ ሀይረ ስራ ሁላችንን አላህ ይምራን እና የኒ ይመስላል። ወዳጆቼ ላይክ አርጉ፣ ሰብስክራይብ በቅንነት ቪዲዮ እልፍ እልፍልፋት አርጉ። ከምር ሩጫ ለምንም አይጠቅምም እና በእርጋታ ቪዲዮዩ ማለት ነው።